ሰላም ዶክተር ቲዮብስታ እባላለሁ። ዛሬ በእርግዝና ጊዜ ስለሚመጣ ደም ግፊት ምልክቶቹ፣ ምክንያቶቹና መከላከያ መንገዶቹ እናወራለን። በእርግዝና ጊዜ የሚመጣ ደም ግፊት በዓለማችን ላይ ከአምስት ከስምንት ፐርሰንት ያሉ ነፍሰ ጡር ሴቶች ላይ ይከሰታል። ይህም አብዛኛውን ጊዜ ከሀያ ሳምንት የእርግዝና ጊዜ በኋላ የሚመጣ ነው። ህክምና ካልተገኘ ያለ ጊዜ ምጥና ያለ ጊዜ ልጅ መውለድ እንዲሁም ሞትን ያስከትላል። መገለጫዎቹም ከፍ ያለ ደም ግፊት የእይታ ለውጥ ማለትም ብዥታ እጅ እግር ወይም ፊት ማበጥ ከባድ ራስ ምታት ከፍተኛ ማቅለሽለሽ ና ማስመለስ እንዲሁም ክብደት መጨመር ናቸው ለዚህም ከፍተኛ ተጋላጭ የሆኑት በአንድ ጊዜ ከአንድ በላይ እርግዝና ለምሳሌ እንደምንታ ማርገዝ ደም ግፊት ስኳር የኩላሊት በሽታ ያለባቸው ሰዎች ናቸው ከዚህ በእርግዝና ወቅት የሚመጣ ደም ግፊት የሚያስከትላቸው ችግሮች ውስጥ የኩላሊት እና ጉበት ችግር፣ የአንጎል መጎዳት ና ግፊቱ በጣም ከመጨመሩ ጋር ተያይዞ የሚፈጠር የሰውነት መንቀጥቀጥ ና ራስን መሳት ይገኙበታል። ይህንንም ለመከላከል የደም ግፊትን መቆጣጠር፣ ጤናማ አመጋገብ ና አኗኗር፣ የቅድመ ወሊድ ክትትልም በአግባቡ መከታተል ያስፈልጋል ማለት ነው። አመሰግናል።